በሶመርና በቱርካ መካከል ከባድ አለመግባባት ተፈጥሯል። ሶመርም ቢሆን ሁሉም ነገር በቃኝ፣ ብቻዬን መሆን እፈልጋለሁ ብሎ ከቤት ወጥቷል። ለዛውም አዲስ ዓመት ዋዜማ ላይ ነበረ ይህንን ያደረገው። ቶሎሎ በፍጥነት ሻንጣውስ ልብሱን ይከትና ማንንም ሰው ወደማያገኝበት ቦታ እየሄደ ነበረ ያለው። ሩቻል ይህንን ስታውቅ በጣም ደነገጠች። ብትለማመጠውም ብትለምነውም እምቢ ብሏታል። ከዛውን ወደ ቤት ከተመልሰች በኋላ ያገኘችውን ነገር በሙሉ እያመሰቃቀለች ነበረ። ከአእምሮ በላይ ሆነባት፣ እንዴት አድርጋ እንደምታስቆማት አታውቀም ነበረ። ኦዛር ያባብላታል። ቱርካን ፈርታለች። መኝታ ክፍላ ሆና እጇን አጣምራ እያየች ነበረ። ነገር ግን እነ ነስሪን ቤት ውስጥ ሁሉም ነገር ሞቅ ሞቅ እንዳለ ነው። ዛሬ አዲስ ዓመትን ያከብራሉ። ሁሉም ቤተሰብ እንደሚሰበሰብ ይጠበቃል። እንግዳም ጋብዛዋል። ከዛ በኋላ አንድ ላይ ሆነው ገና ፕሮግራማቸውን እየጀመሩ ናቸው። እንዲህ እንዲህ ያሉ አብረው እየቀጠሉ ቱርካንም ብዙም አልቆየችም፣ ወደ እናቷ ቤት ሄደች። በሌላ በኩል ደግሞ ሚኔ ልጇን እያባበለች ነበረ። ቴሌቪዥን ላይ የአዲስ ዓመት ፕሮግራሞችን ስትከታተል የበለጠ እየረብሻል ነበረ ምን አለበት በዚህ ሰዓት ከልጄ አባት ጋር ብሆን እያለች ነው። ከዛ በኋላ እንባ የተናነቃን ነበረ። ሶመር ግን ብቻውን የመጣው ሁል ጊዜ ሲጨንቀው ወደሚመጣበት ቦታ ነው። ራቅ ብሎ ወደ ጫካው ቤት መጣ። ብቻውን ነገሮችን ለማስኬድ እየሞከረ ነበረ። ሩቻል ባዶ ቤት ውስጥ ናት። የሚዘጋጀውን ነገር አዘጋጅታለች። እሷን ብትሆን ሻማ ተደርድሯል፣ ምግብ ተቀምጠዋል። አይላ ማቀራረብ ያለባትን ነገር ካቀራረበች በኋላ ሂጅ አለቻት። ከዛም ኦዛር መጣ። ኦዛር እንግዲህ እንደምታየው ከብዙ ጊዜ በኋላ ብቻችንን ሆንን። ቤት ውስጥ ማንም የለም። ምን የነበረ ትመስላለህ። ምናው ጠረጴዛ ላይ የቀራረበው ነገር አልተመቸም ወይስ፣ ኔ ደበርኩ አለች ሩቻል። ደግሞ ጀመረሽ ጀመረሽ ይላታል። ቱርካንም ብትሆን የልጅን ሕይወት ብጥብጥ ካረገችው በኋላ ወደ እናቷ ቤት ሄደች። እኔኮ ግርም ነው የምትለኝ እሷለች፣ ፈጣጣነቷ ትላለች ሩቻል። አረባክሽ በንሳሁን እንኳን አንዴ ተረጋጊ፣ ምን አለበት እንኳን ተረጋግተን አዲስ ዓመትን ብንቀበል፣ ምን ሆነሽ ነው? ቆያ አንቺ አንድ ጊዜ እንኳን አስቢ እንጂ ብሎ አተናዱ። መብላት ሁሉ ከብዶት ትሰዋት ሄደ። ከዛ እሷ ብቻዋን ቀረች። እነዶኖሽ ተሰብስበዋል። ሁሉም ተቀምጠው እየተጫወቱ ናቸው። አዳዲስ ሰዎች እየመጡ ናቸው። ኦዛር አበባ ይዞ እየመጣ ነው። ወደ ውስጥ ገባ። ቱርካን እየተቀበለችው ነው። ብዙም አልቆዩም። እነ ሴቪ ላይም ከሙስጠፋ ጋር እየመጡ ነበረ። ቱርካን ሶመርን ስታጠው እየከፋን ነበረ። ሁሉም ባለትዳሮች አንድ ላይ ሆነው ጎን ለጎን ቆመዋል። ዳሪያን ብትሆን በስልኳ ከሙስጠፋ ጋር ቴክስት እየተደራረገች ነበረ። ከዛ በኋላ ቱርካን የምታስታውሰው ከሶመር ጋር ስደንስ ነበረ። እንዲ እንዲ እያለች ብዙ ነገር ከሱ ጋር ያሳለፈችው ነገሮች እያስታወሰች እንደውም በጣም ይናፍቃት ጀመረ። ግን አማራጭ አጣች። ከዛ ብቻኝነት ተሰማትና ተሰማተና ውጪ ወታ ቆማ እያሰበች ነው። ኦዛር መጣ። ኦዛር ከመጣ በኋላ እየመከራን ነው። ሶመራንም ቢሆን በፍቅራቸው ተስፋ እንዳልቆረጠ እንደሚወዳት እየነገራን ነው። ነገር ግን ቱርካን ቅድም በጣም ተናዳ ስለነበረ፣ አንተ ማፍቀር አልነበረብኝም አንተ ማፍቀር አትችልበትም ብላው ነበረም። ቅድም እንደዛ ስትይ የእውነት በጣም ከባድነ ቁስሉ ነበር የነካሽበት፣ ቁስሉን ከፍተሽ ጨው ነበር የነሰንሽበት። እንዴት እንደዛ ታያለሽ እያላን ነው። ከዛ እሷ ተናዳ ስለነበር ተናገረች። ምንም እንኳን ብትናድጂ መታገስ ነበረብሽ፣ መጠበቅ ነበረብሽ ሶመር ብዙ ነገር ነው የሚያስበው። ሶመር ሁሉ ጊዜ መጥፎ ስሜት ሲሰማው ብቻውን ነው መሆን የሚፈልገው። አሁን እንኳን ብቻውን ለማሰብ ሄደው ወደ ጫካው ቤት ነው። በቃ እንደዚህ ነው ባህሪው እያላን ነበረ። ቱርካን ከዚህ በኋላም እንድትጠነቀቅ መከራት። ልሽ እኔ ራሱ ብዙ ስህተት ሰርቻለሁ፣ ሰው ስህተት ይሰራል። ይቅርታ መጠየቅ ደግሞ ወደፊት አንድ እርምጃ ነው እያለ እየመከራን ነበረ። ከዛ ዞር አለ። ይህን ጊዜ ቱርካን አመረረች። በቃ ሶመርን ሄጄ ሌው ብላ ከቤት እየወጣች እናቷ ወዴት ነው በዚህ ማታ ትላታለች። እማዬ የሚሄድ አለብኝ፣ ሶመር ጋልጅ እየጠበቀኝ ነው ብላት ወጣች። ከዛም በኋላ እነ ሙስጠፋና ሲቪ ላይ ደግሞ መጡ። ወደ ውስጥ እየገቡ ናቸው። ነስሬን ደስ ብላት እየተቀበለቻቸው ነበረ። በሌላ በኩል ሩቻል ብቻን ቁጭ ብላለች። ምን ላርግ ብላ አሰበች። ፍለፊት ስታይ የኦዛር ቦታ ባዶ ነው፣ ቤተሰቡም ጭምር ባዶ ነው። በሌላ በኩል ደግሞ ሚኔ በቀጥታ ስልክ እየደወለች ነው። አይላ አነሳችው። ሄሎ፣ ምን ፈለግሽ ስትላን ነበረ። ሄሎ አይላ፣ ስልኩን እስኪ ለሶመር ስጭው፣ ስደውለት አይሰራም አለቻት። ሶመር ሶመር፣ የለም ምን ያርግሽ? ሶመር አቶ ሶመር የለም፣ ሚኔ እየሰማሽ ነው አለቻት። አራ አይላ ባክሽ፣ ድርቅና ሆና ቁሚ። እስኪ እስኪ ለማንኛውም ሶመር ከሌለ ለሩች አል ስጫታ፣ ስልኩን ፈልጊያቸው አለች። ራፊ በቃ በአሁን ሰዓት ላይ ሁሉም ሁሉም ተናደዋል። ሰላማቸውን አትበጥብጪ፣ ተያቸው፣ ታያቸው በቃ ስትላን ነበረ። ሶመርም ከቤት እንደወጣ ነገረቻት። ሶመር ከቤት ወጥቷል ያልሽው ከቤት ወጥቷል ሶመር አለች ሚኔ በጣም ደስ ብሏታ። ልብሱን ሻንጣውን ይዞ ወጥቷል ከቤት እንኳን ደስ አለሽ ስትላን ነበረ። እሺ እሺ፣ ለሁላችንም መልካም ባል። አመሰግናለሁ ብላ ሚኔ ደስ ብላ ስልኩን ዘጋቸው። የኔ ልጅ ኬራስ አባት እሸት እንዳለ ታውቂያለሽ። አሁን አብረን እንሄዳለን። እሺ ወስድሻለሁ፣ ወስድሻለሁ እያለች ነበረ። በሌላ በኩል እነ ዶኑሽ አሁንም ቢሆን እየተጫወቱ ናቸው። ዋናው ሳሎን ነው። እነ ኦዛር ተሰብስበው ራት እየበሉ ናቸው። በአንድ በኩል በማል በማል፣ ኦዛርና ሴቪላ ይተያያሉ። በማል በማል እየተያዩ ማንም የእነሱን ነገር ተረዳ የለም ከዛም በኋላ በድንገት ፋቴ ተደውለትና ስልክ ሊያወራ ራቅ አለ ስልክ እያወራ ነበር ደዋ ሴት ልጁ ናት ሄሌኔ ልጅ አመሰግናለሁ ለአንቺ መልካም በዓል እሺ እንገናኛለን እንገናኛለን ችግር የለም ችግር የለም እያላ ነበረም ከሰው ቁጭ ብሎ ያለቀስ ጀመር ደረጃ ላይ ቁጭ ብሎ ከዛ ዶኖሽ አያችው አጠገቡ ተቀመጠች ስንት አመቷን አለችው እሱም ሳይደብቅ እድሜዋን እየነገር አልነበረ ከዛ ዶኖሽ በቃኔ ይሰጣታለሁ ችግር የለም ለማንም እንዳትናገር ነንቅነት እኔ አለሁኝ ምርመራውን ማድረግ ይችላሉ ብላ ነገረችው እምባውን መቆጣጠር እየከበደ ዝም ብሎ ቀና ብሎ ያያት ጀመረ። አሁንም ቢሆን ሩቻል ምላርግ ብላ እያሰበች ነው። በቃ ኮቴና ቦርሴ ስጪን፣ ከዚህ ቤት ውጣ ስትል ነበረ። ብቻዬን በዓል ማክበር አልችልም፣ አንቺን ብትሆኝ ሄደሽ ከዛ ከፖስታ ቤት ከሚሰራው ጓደኛሽ ጋር አክብሪ ብላት፣ ሩቻል ከቤት እየወጣች ነው። ቱርካን በቀጥታ ሶመር አለበት ወደ ተባለው ቦታ እየመጣች ነው። ሶመር ማታ ደብሮታል፣ ቁጭ ብሎ እያሰበ ነበረ። ሚኔም ብትሆን ብዙ ተስፋ እያደረገች ነው። ታክሲ ውስጥ ሆና በቀጥታ ወደ ቦታው እየመጣች ነው። ይህን ጊዜ ሩቻል በቀጥታ ወደ እነ ቱርካን ቤት ሄደች። በሩን የከፈተች ያላት ነስሬ ናት። ከዛ በኋላ ሩቻል ወደ ውስጥ እየገባች ነው። ሶመሯንም ቁጭ ብሎ እያሰበ ነው። ድንገ በር ተንኳኳ። ማን ነው እየመጣው ብሎ ደንገጥገጥ ብሎ ቀጥታ ወደ በሩ ተጠጋ። ከዛ በሩን እየከፈተው ነበረ። በሩን ሲከፍተው ፊትለፊት የቆመውን ሰው ለማመን እየከበደ ነበረ። የመጣችው ቱርካን ናት። መልቶኝ መጣሸንች፣ መልቶኝ ነው ይላታል። ቱርካን ሚኒን ቀደመቻት። ሶመር ሶመር፣ እንዴነ እያለችው ነበር። ለመጣሽ ብሎ በሩን ፊቷ ላይ ዘጋው። ሶመር ባካ፣ አንድ ጊዜ ማውራት አለብን፣ በሩን ክፈት አለችው። ምንም እናወራው ነገር የለም ሂጂ ከዚህ እያላ ነበረ። ሶመር አንድ ጊዜ ባክ እያለችው ነበረ ቱርካን፣ ፊትሽንም ማየት አልፈልግም፣ ድምፅሽንም መስማት አልፈልግም፣ ዞር በይ ከዚህ እያላን ነው። ሶመር የኔ ተስፋ አልቆርጥም በቀላሉ ላ አልሄድም፣ አልሄድም በቃ አልወድሽም እስክትለኝ ድረስ የትም አልሄድም ስትሮ ነበረ። ተኝ በቃ እያላት ተቀመጠም። እሷ በረገ ቆማ እየለመነችው ነው። ተስፋ አልቆርጥም እያለችው ነው። እሱ ግን ቁጭ ብሎ እያዳመጠ ነው። ጨነቀው። መላ አድርግ እያለ ነው። ቱርካንም ብትሆን እሺ እስክትለኝ የትም አልሄድም ብላ እዛው በሩጋ ተቀመጠች። በሌላ በኩል አሁን ሮቻል ወደ ውስጥ እየገባች ነው። ልጆቹን ሰላም እያለች ከዛ ደግሞ ነነ ሳድቅ ተቀበሏት። ከዛ ዞር ስትል ኦዛርን አየችው። አልገረማትም፣ ግን በጣም የገረማት የሴቪ ላይና የሙስጠፋ መምጣት ነው። ሁለቱ አንድ ላይ ተቀምጠዋል። ፊት ለፊታቸው ኦዛር ተቀምጦ ነበረ። ደነገጠች፣ ፊቷ ላይ ድንጋጤ ያስታውቃል። ከዛ ከኦዛር አጠገብ ተቀመጠች። እንዴ ሴቪ ላይ መተሻል እንዲያለች ታመጥቻለሁ፣ ወይዘሮ ሮቻል እያለቻል ነው። ሴቪ ላይ ከተቀመጠች በኋላ ሙስጠፋ ራሱ ይመጣል ብዬ አልጠበኩም ነበረ ትላለች። ልክ እንደማታውቁና ከዛ ኦዛር ሙስጠፋ የሴቪሌ ልጅ ነው ብሎ ተናገረ ረ በጣም ጥሩ ነው፣ ጥሩ ነው፣ አሪፍ ነው፣ ቆንጆ ነው ስትል ነበረ። እንግዲህ ሁላችንም በምክንያት ነው እዚህ ጠረጴዛ ጋ የተሰበሰብ ነው አይደል እንዴ እያለች ነው። ከዛ ዳሪያ መጣች፣ ዶኖሽ የታለች ብላ እየጠቀሽ ነው። ከዛ ነስሪን እስኪ ቆይን ሄልያት ብላ ልትወጣ ነው። ዶኖሽ ካጎቷ ጋ በበር በኩል እያወራች ነው። ከዛም በኋላ እንደምታግዘውና እንደምትረዳው ነገረችው። ለማንም ሰው አልናገረም እያለችው ነው። እንዲ አብረው እየወሩ እያለ ለዳሪያም እንዳትናገር እየጠየቃት ድንገት የመጣችው ነስሪ ናት። ደነገጠች። የተናነቃት ዶኖሽ ምን እያርሽ ነው አለቻት። ዶኖሽ ምንም ብላ ወደ ውስጥ ገባች። ከዛ እሱ እንዴ ፋቴ ምን ጀመርክ ነገርካት እንዲያለችው ምንም አታስቢ፣ ምንም የነገርኳን ነገር የለም እያላት ወደ ውስጥ ገባ። ነስሪን ፊቷ ላይ ድንጋጤ ያለ። በሌላ በኩል ቱርካን አሁንም ቢሆን ሶመርን እየጠበቀችው ነው። ሶመር እንዳመረረ ነበረ። ቱርካን ጠበቀች ጠበቀችና ከበሩ ራቀች። ይህን ጊዜ ሶመር ብዙ ቆየ ቆየና ወጣ። ሲወጣ ቱርካንን አጣት። አሰበ ደግሞ ሌላ ነገር እንዳትሆን ብሎ ከዛ በቀጥታ ቱርካን እያለ እየተጣራ ይፈልጋት ጀመረ። ሩቻ ዶኖሽ ስትመጣ እያለች እያለቻን ነው ነስሪን ስትመጣ ፊቷ ደንግጣ ያለ። ፋቴም መጣ ከዛ ሳደቅ ፋቴና ተቀምጠና አብርሃም ብላ እያለው አይ ደክሞኛል ልቀመጥ እባክህ ሲለው ነበረም እንዲህ እንዲህ እያሉ አብረው መጫወት ጀመሩ። ኦዛር አሁንም ቢሆን ከያሴቭ ላይ ጋር አልፎ አልፎ ይፋጠጣል። ሩቻል በዚህ አጋጣሚ ዶኖሽ እንግዲህ ያው አንቺ ታውቂያለሽ፣ በጣም ጎበዝ ሆነሽ እና ድርጅታችን ውስጥ እድገት እንሰጥሻለን ወጣት ሰዎችን እናበረታታለን አሉ እንጂ አንዳንድ ሰዎች ምንም ክብር የሚወድላቸው ብላ ተናገረች። ለእነሱ ምንም አይነት እድል አይሰጣቸውም ብላ ስትናገር እንደውም እኳ አንዳንድ ጊዜ እኮ የተናቁ እድል የማይሰጣቸው ሰዎች ናቸው ከብዙ ነገር ልቀው የሚገኙት ብላ ነስሪን ትናገራለች። ሴቪ ላይም ትክክል ነው እያለች ነው። ሙስጠፋ እንዲህ ሲባል ይከፈዋል። ሚኔ በቻለቸው አቅም ሶመር ወዳለበት ቦታ ለመድረስ እየሞከረች ነው። ሶመር ደግሞ ቱርካንን ፈልጎ ፈልጎ አገኛት። ለምን አመጣኝ? ለምን ፈለከኝ? አለቹ። ደግሞ ዚጫ ከውስጥ የሆነ ነገር ሆነሽ አላት። ለምን ለምን ስትለው ነበር ነኝ ይበቃውን ብሏት ወደ ውስጥ እንዲገቡ አረጋት። ከገቡ በኋላ በቃ በየጫማሽ ነው ልቂና እዚህ ተቀመጪ ታክሲ ጠርች ይልሻለሁ እስኪወስድ ድረስ እዚህ ሁኝ እያላን ነበረ። ታክሲ የምን ታክሲ ትለዋለች። ተቀመጪውን ወሬውን አቁመሽ አላት። እሱም ተቀመጠ። ዝም ዝም ተባባሎ ዝም ብላ ነበር ያለማቋረጥ የምታወራው እሱ ይጠጣል፣ እሷ ግን እያወራች ነው። እና ታዲያ እዚህ መኖር ይሻላል አልከኝ ከቀበሮ ጋር ይሻላል ተኩላ ቀበሮ ምናምን እየመጣ አንዳንድ ጊዜ አይጎበኘህም? ምን ታስባለ? አንተማ ሰላም አገኛለሁ ምናም ብለ ነበር እዚያ የመጣው፣ ግን ከኔ ረቀህ የእውነት ሰላም የምታገኝ ይመስላል ሶመር፣ እውነቱን ተናገር፣ እውነቱን ተናገር እያለች ነበረ። ዝም ብሎንም እየጠጣ ነበረ። ሚኒቴክስት ትልክለታለች። ሶመር እንደ ተናደድክብኝ ያውቃለሁ፣ ግን ኪራዝ በጣም ሊናፈቀች አረለ የሆን ነገር መደረግ አለበት፣ ቢያንስ ለክሪስማስ እንኳን እንገናኝ የምንቴክስት ነበረ። ተናዶ ከተቀመጠበት ተነሳ ሻይ ያፈላ ይመስላል። አሃ ሻይ ልታፈላ ነው ለእኔ ማምጣልኝ ስትኖ ነበረ። እሱ ግን በዝምታ እንደተዋጠ ነው ያለው። በሌላ በኩል ሴቪ ላይ እንዲሁ ምሩቻል ብዙም ሳይራራቁ አንድ ሶፋ ላይ ተቀምጠዋል። ሁሉም ተቀምጠው ባሉበት ከዛ በኋላ ሩቻል እኔ ምለው እስኪ ውሃ ብሎ የሚፈልግ የነበረ አለች። ኔዜት ላምጣ ስትላት አይን ያመጣለው ብላ ወደ ኪችን ሄደች። ከዛ ከነስሪን ጋር ኪችን ተገናኘ። ወይዘሮ ሩቻል ችግራል እንዴ አለቻት። ልታናግራት እንደፈለገች ገብቷታል። እኔ የምልሽ ነስሬን ግን የምር ሲቪሌን ጋብዘሻ ነው እዚህ ጠርተሻን ነው ብላ ጠይቀቻት። አይ አጋጣሚ ነበር መጀመሪያ። በእርግጥ እሷ ነበረች ቤቷ የጋበዘችን። ከዛ በኋላ እኔ ዛሬ ስትመጣ ራሱ በጣም ገርሞኛል። ሰርፕራይዝ ነበር የሆንኩት። ግን ምንም አልመሰለኝም ነው ይመሰግናል። እንዲህ አለቻት። ረረ ችግር የለም ችግር የለም ስትላ ነበር ያው ብጠራትም ችግር የለም ብዬ ነው። ምክንያቱም ታውቂያለሽ እሷ ያንቺ የስራ ባልደረባ ናት አይደል አብራችሁ ነው የምትሰሩት? በማለት ጠየቀቻት። አይ በእርግጥ የምትሰራው እንኳን ከቱርካን ጋር ነው ከኔ ጋር አይደለም። እስኪ ለማንኛውም በቃ እያለቻት ነው። ሁለቱም ተያይዞ እየወጡ ናቸው። ሶመርና ቱርካናንም ተፋጠዋል። መቶ ትኩስ ነገር እየሰጣን ነው። አሁንም ማውራቷን አላቆመችም። ስማ ምንም ብቶ ምንም ከኔ እጃ ተወጣም ልንገረ ማለት ነው እንደምትወደኝ አውቃለሁ ወይም ደግሞ ወደ ያለው እንደዚያቱን እያለችው ነበረ። ሶመር ዝም ብሎንም ያዳምጣታል። በቃ እኔ እናንተ አብረን እዩልሽ ማትሄድም እያለችው፣ አሁንም ቢሆን ያለማቋረጥ እያወራች ነው። ከዛ ሶመር እዩልህ እንደዚህ መሆንን አቁም በቃ ብላ ደግሞ ትለምነዋለች። ከዛ እሱ አቁም በቃ ይሉሽ የመለማመጥሽን ከቅድም ጀምሮ ያለማቋረጥ ስታወሪ ነበረ፣ ዝም ብዬ ሳዳምጥሽ ነበረ፣ በቃኝ እያላ ነበረ ሶመር ላንተ ብዬ ከሆኒን ያረኩት ቀረበም ራቀም እኮ ኪራዝ እኮ ከአንተ ጋር መሆኑ አይቀርብ ነበረ፣ ግን ኪራዝን እንደዛ አግተህ ካቆያት አንተ ላይ የሚመጣው ጣጣ በጣም ብዙ ነው እያለችው ነበረ። ልትታረቀው ብዙ ታገለች። እምብያላን ነው ወደ ሱ እየጠጋች ልትሰማው ብዙ ሞከረች፣ ይሸሻታል። ሜኔ በሌላ በኩል ሶመርን እስከ የምታገኘው ጓጉታለች እስክ ደርስ ድረስ በጣም ነበር የጓጓቸው። በጣም ርቃ ነበር፣ አሁን እየቀረበች ነው። በሌላ በኩል ደግሞ ሶመርና ቱርካናንም ተፋጠዋል። እስኪ ኪችን የሆነ ነገር የጂዮን ነገር ስራ ስትል ነበረ የተምንዳት ይላታል። እረቦኛላ እያለችው ነበረ። ሶመራውንም ቢሆን ልውስጥ ነው ያለው። አሁንም ቢሆን ይቆጣል። ቱርካን እየለመነችው ነው። ቱርካን ባካ አንድ ጊዜ እያለችው እንደምትወደው እንደምታፈቅራው ትነግረዋለች። በጭራሽ እጁን እንደማትለቀው እየነገረችው ነው። ከዛ እንደዚህ እያለች እያሳመነችው አቀፈችው። ሁለቱም ተቃቀፉ። በሪ ንኳኳል የሆነ ድምጽ እየተሰማ ነው ያለው ሶመር ምንድን ነው የመጣው ብሎ ይንቀሳቀሳል። ሚኔ በጣም እየተቃረበች ነው። በአንድ በኩል ሴቪላይ ድንገት ኦዛርን አገኘችው። ሁለቱም ግራና ቀኛቸውን ተመለከቱና ጭር እንዳለ ሲገባቸው ሴቪላይ ላይ ግን ለመጣሽ ምሎ ችግርሽ እያላን ነበረ። ምንድነው ነስሪን ራሷ አጠርታኝ እኮ ነው፣ ምን ችግር አለ እንዴ አለችው። አር ለምኮ እያላ ድንገት ነበረ ነስሪን መጣች። ነስሪን ስትመጣ ሁለቱንም ትኩር ብላ አየቻቸው። ሁሉም ነገር ደስ አይልም። ከዛ ቅድም ለምን እንደዛሩቻል ሩቻል በደንብ አድምታ እንደጠየቀቻት እያስታወሰች ነበረ። ከዛም በኋላ ሁለቱም እሺ በቃ ምናም ተባብለው ወደ ደውስ ሲገቡ አበታት ነው እሷ አሁንም ግርም ብሏት ስታያቸው ነበር። ኑ ደሞ ደውስ ግቡ እያለች ነው። ሶመር እንጨት ይዞ እየመጣ ነው ያለው። ከዛም በኋላ ወደ እሷ እየቀረበ ነው፣ ወደ ቱርካን። ከዛ አብረው መላፋት ጀመሩ። ከዛ እየሳማን ነበረ። ሁለቱም እየታረቁ ናቸው። ሁለቱም ልብሶቻቸውን አውላልቀው ወደ ፍቅር እያመሩ ነበረ። በአንድ በኩል ነስሪን አንድ ላይ ሆነው እያጨበጨቡ በዓላቸውን አክብረው ፎቶ እየተነሱ ነበረ። አዲሱን አመት እየተቀበሉ ናቸው። ከዛ በዚህ መንገድ ሁሉም በደስታ ጊዜያቸውን እያሳለፉ ነገር ግን ቱርካንና ሶመር አንድ ላይ አልጋቸው ውስጥ ናቸው። በአንድ በኩል ደግሞ ሚኔ ትንሽ መንገድ እየሄደች የታክሱ ሾፌሩ በጣም እየፈራ እየመጣ ከዚህ በኋላ ሊደም እያለ ነው መኪናው ተበላሸ። ገና መኪናው እስኪጠገን እየጠበቁ ናቸው። ቱርካን ከሱ ምርጧት ቀድማ ተነስታ ቁርስ ለመስራት እየሞከረች ነው። ከዛ ሱም ወደ እሷ እየመጣ ነው። ሁለቱም ታርቀዋል አሁን። ከዛ ወደ ውጭ ወጡ። ወደ ውጭ ወጥተው እንጨት እየፈለጡ እያለ ነበረም። ድንገት ሚኔ የመጣቸው ሚኔ ሰው መረን ብቻውን አገኘዋሉ ብላ ጠብቃ ነበረ። ነገር ግን አሁን በግድ ሹፌሩ ይዟት ከደረሰ በኋላ በርቀት ያየችውን ነገር ለማመን እየከበደ ነበረ ሩቻል በሌላ በኩል የበለጠ ሴቪሌን ለመቅረብ እየሞከረች ነው። ሩቻል በደንብ አርጋ ምን አይነት ቅርርብ ከባላ ኦዛር ጋር እንዳላቸው እያወቀች ሙስጣፋም ልጃቸው እንደሆነ እያወቀች ነገር ግን አሁን ደግሞ ተገናኝተን ቡና እንጠጣ እያለች ነው። እሷን በማቅረብ ልትቆጣጠራት ነው የእሷ እቅድና ሃሳብ ነገር ግን በመጨረሻም ሶመር ልጁን እያቀፈን ያለው ኪራዝን አቅፏታል። ቱርኪያን ምን ላርግ ብላ ግራ ገብቷት ቆማ እያየቻቸው ነው። ከዚ በኋላ ሚኔ መታየው ናፍቃ የለ እያለች እየሰጠችው ነው። ከዛ ና የበቃ እንግባ እያላት ወደ ውስጥ ገቡ። ሁለቱን ሴቶች ይዟቸው ወደ ውስጥ እየገባ ሚኔ ሶፋ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 ሁላስቀን በያላችሁበት መልካም ቆይታ ይሆን።